መዳም ቤት ያላችሁ እህቶቼ ከአሰሪዎቻችሁ ጋር ወይም ከመዳሞቻችሁ ጋር በእንደዚህ አይነት ሪያክሽን የምትሰሩ ወይም ከመዳም ልጆች ወጣት ልጆች ቤት ውስጥ ካሉ እንደዚህ አይነት ነገር የምትሰሩ አሁኑኑ አቁሙ።

ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌቲው ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን፣ በጣም ደህና ነኝ። ሰላማችሁ በያላችሁበት ቦታ በዚህ ትርፍርፍ ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቼላችኋለሁ። ሁሌም እንደምላችሁ አዳዲሶ ሰብስክራይብ አድርጉ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁትኝ ከመግቢያ ላይ እንደሰማችሁት ወይም ቪዲዮ እንዳያችሁትኝ መዳም ቤት ያላችሁ እህቶቼ ከአሰሪዎቻችሁ ጋር ወይም ከመዳሞች ከመዳም ልጆች ጋር እንደዚህ አይነት ሪያክሽን የሚሰሩ ከአሰሪዎቻችሁ ጋር ወይም በጨዋታ ኑ እንደዚህ እንጫወት፣ ያው እነሱ ወንድ ከሴት አይነት ሪያክሽን የሚጫዋቱት አይነት እንግዲህ ቪዲዮን ሰምታችኋታል። አንቺ ወንድ ሆኒ እኔ ሴት ልሆን እያለቻት ነበረ። እና በእርግጥ እሱ አይደለችም። ሰሞኑን አንድ እህታችን በሀቢባ ቤት ቲክቶክ ላይ እንደማንኛችንም ማንኛችንም ለስራ ብላ ከኢትዮጵያ መታ ከዛ ከቢሮ ደግሞ የሆነ ሽማግሌ እንደወሰዳት ከመኪና ላይ እሷ እንዳወረደች ብዙ አይነት ነገር ድርጊት ብዙ አይነት ድርጊት ወንድ ከሴት አይነት የብልግና ስራ የሚሰራውን አይነት ልታሰራት እንዳመጣቻት። ከዚህ በፊትም ሌሎች ኢትዮጵያኖች እንደዚህ እያደረጉ ተሰራ እንደነበረ ሴት ለሴት አይነት ነገር ነው እና በጣም የሚያስጠላ እና በጣም የሚሰቀጥጥ ነገር ነው እና እህቶቼ፣ በባካቸው ጥንቃቄ አድርጉ። ከአሰሪዎቻችሁ ጋር እናንተ ቅርበታችሁ ስራና ስራ ስራችሁን በስነስርዓት ትሰራላችሁ ከእነሱ ጋር መጫዋቱ ምንም ለእናንተ ምንም የሚጠቅማችሁ ነገር የለም። እናንተ ስራችሁን ነው ትኩረት ማድረግ ያለባችሁ። በተለይ ደግሞ እንደዛ አሁን ቪዲዮ መስራት ከነሱ ጋር እንትን ማለት መሳፈጥ ምንም የሚጠቅማችሁ ነገር የለም። በተለይ ወጣቶች የሆናችሁ ማለት ነው እና በእርግጥ ሁሉም አረቦች አይደሉም። በጣም ጥሩ የሆኑ ለእናንተ መልካም የሚያስቡ ጥሩ አይነት አስተያየት ያላቸው አረቦች አሉ። እና ጥንቃቄ ማድረግ አለባችሁ። ከእነሱ ጋር ምንም አይነት መሳፈጥ ሊኖራቸው አይገባም። እናንተ የመጣችሁት ለስራ ነው። ደግሞ እንደዚህ አይነት ነገሮችን እናንተ የምታውት ለእለቱ እናንተ ላይታወቃችሁ ይችላል፣ ግን ከጊዜ ብዛት ነገሮቹ ሊቀየሩ ይችላሉ። እና ጥንቃቄ ጥንቃቄ አደርጉ እኔ ይህች ልጅ ቲክቶክ ላይ ሳይ ሐቢባ ቤት ያወራችሁች አስታወስኳት ማለት ነው። እና ይህን ቪዲዮ ብሰራላቸው ብዙ እህቶች ይጠነቀቃሉ ይማሩበታል ብዬ ስላሰብኩኝ ነው። ደግሞ ብዙ እህቱ እንደዚህ መተው መዳሞች ራሱ እሹኝ እግሬን ትካሽን እሚል ነገር እሹኝ ምናምን ካሏቸው ትልቅ ጥንቃቄ ማድረግ አለባችሁ። እነሱን ማሸት እናንተ እኔ የመጣሁት ለጽዳት ብቻ ነው። ማሸት አልፈልግም። ምክንያቱም የነሱ በሽታ ወደ እናንተ ሊዛወር ይችላል፣ በማታውቁት ነገር ሊዛወር ስለሚችል እናንተ ጽዳታችሁን ትሰራላችሁ፣ ከሆነ ምግባችሁን ትሰራላችሁ። ለሌላ ነገር ከነሱ ጋር ከነሱ ሰውነት ጋር የሚያነካካችሁ ነገር ምንም አይነት ነገር የለም። እግዚአብሔር እኔ እዚህ ቤት ስምንት ዓመቴ እወዳችኋለሁ፣ ይወዱኛል ጨዋታ ምናምን ምናምን፣ ከእነሱ ጋር ንክኪ የለኝም። ምንም አይነት ነገር የለኝም። ምክንያቱም እስራኤል እንሰራለው እነሱ እዛ ጋር ብጨዋቱ ምንም ቢሎ ነ ተጫዋች ምናምን ቢሎ አልጫዋትም። እኔ ሲጀመር የእነሱም ጨዋታ አይገባኝም ነው። በባህሌ በባህሌ ጫወታለኝ። በባህሌ ከራሴ ቤተሰብ ጋር የራሴ የሆነ የራሴ ዜጋ ካለ በእርግጥ ጫዋታለኝ ግን ከእነሱ ጋር አልሳፈጥም በእንደዚ አይነት ነገር ማለት ነው። እወዳችኋለሁ፣ አከብራችኋለሁ፣ ስራዬን አከብራለሁ። ስራዬን በስነ ስርዓት እሰራለሁ። ባለይ በረፍት ሰዓት እቀመጣለሁ። ከዛ በስተቀር ከእነሱ ጋር ምንም አይነት ግንኙነት የለኝም። ሁላችንም እንደዚህ አይነት ነው። አንዳንድ ደሞቶቻችን ወደ ሶሻል ሚዲያ ለመታወቅ ብላችሁ ራሳችሁን አታዋርዱ። የእውነት ነው ምላችሁ። ታዋቂነታችሁ መልካም ሊመስላችሁ ይችላል፣ ነገጧ ግን ሊያዋርዳችሁ ይችላል እና በእንደዚህ አይነት ነገር አትምጡ። ከእነሱ ጋር ምንም አይነት ነገሮች ንክኬ አይኖራችሁ። ከመዳሞች ጋር ምንም አይነት ነገር ማለት ነው። የእነሱ የሆነን ነገር ይህ ነው። አድርግልኝ ከነሰውነት ሰውነት ነ እግሬንሽልኝ ነ እጄንሽልኝ ነ ይህን አምምኝ ነ ክላስ ግቢ ነ እንደዚህ በቃ ትገቢያለሽ። እሷ ክላስ ታጸጃለሽ፣ ትወጫለሽ። በቃ አለቀ። እሷ ክላስ ምን ያስገባባል ያስገባባል እንደገና የሆነ የእሱ አይነት ሪያክሽን፣ ያ ሌላ አይነት መጥፎ ሪያክሽን ካለ ከዛ ቤት መጥፋት አለብሽ፣ መውጣት አለብሽ። የብልግና አይነት ካለ ማለት ነው። እኔ አንድ ጓደኛ ነበረችኝ እና ሴቶች ወንዶች፣ እናቷ ከቤት ውስጥ ስወጣ ታመጣለች አለች። ቤቱ እንትኑ አልጋ ክላሷ ሲገባ በቃ የሚያስመልሰኝ ነገር አላለች እና ወይ እሷ ከቤት ውስጥ ስወጣልኝ ጭራሽ ከቤት ውስጥ ከሌለች ነው እዛ መኝታ ክላሷ የምገባው እንጂ። ምክንያቱም እነሱ አይታወቃቸውም። ምክንያቱም ሀሽሽ ስለሚጠቀሙ እናንተን እንደዚህ ወደ ሌላ ነገር መውሰዳቸው ስለማይታወቃቸው፣ እነሱ ሀሽሽ ስለሚጠቀሙ እናንተ ትልቅ ጥንቃቄ ማድረግ አለባቸው። እነሱ ሀሽሽ ሲጠቀሙ እናንተ መራቅ አለባችሁ። እነሱ ሀሺሹ በሚጠቀሙ ሰዓት ስለሚያደነዝዛቸው ምን እያደረጉ እንደሆነ ምን አይነት ሪያክሽን እያደረጉ እንደሆነ ምን እያደረጉ እንደሆነ አይታወቃቸውም። ስለዚህ እናንተ ናችሁ እራሳችሁ መጠበቅ ያላችሁ፣ እራሳችሁ ማስከበር ያለባችሁ እራስና እራሳችሁ ብቻ ናችሁ ምክንያቱም አንድ ሰው የሰው ልጅ ማወቅ ያለበት እኛ የመጣነው በቃ አረብ ሀገር ለስራ ነው። ሌላ ምን ከነሱ ጋር ማውራት መቀመጥ፣ ስለስቲ ስለሌላ ነገር ከነሱ ጋር መሳፈጥ ከነሱ ጋር እንትም ማለት ምን አስፈልገ? ምንም የሚያስፈልግ ነገር የለም። እና ትልቅ ጥንቃቄ ማድረግ አለባችሁ እህቶቼ፣ ችግር ከሚደርስባችሁ በፊት መጥፎ ነገር ከሚደርስባችሁ በፊት ጥንቃቄ ማድረግ አለባችሁ። አንድ አረብ ቤት ስትገቡ ምንድን ነው ስረዬ ወይም መዳም ምንድን ነው የምታሰራኝ? ምን አይነት ስራ ነው የገባሁት ብላችሁ ትልቅ ጥንቃቄ ማድረግ አለባችሁ። ከሀገራችሁ ስትወጡ ስልክ ባይኖራችሁ ስልክ ቁጥር በደንብ ያዙ። በደንብ በቃ በደንብ ህጋዊ ስትሆኑ ደግሞ በደንብ ራሳችሁን፣ በእርግጥ ያው እግዚአብሔር ያውጣን ሁላችንንም። መታፈን አለ ብዙ ነገሮች አሉ። ታፍነን በቃ ስልክ ላለማውራት ብዙ አይነት ስቃይ እየደረሰብን ያለን እህቶች አለን። የውስጣችንን መናገር የማንችልበት ነገር ውስጥ የምንኖር ህይወት አለን። ብዙ አይነት ነገር አለ እና ከእንደዚህ አይነት ችግር ፈጣሪ ይሰውረን። የወጣንበትን ዓላማ ያን ያስብነውን ነገር አሳግተን ወደ ሀገራችን እንድንመለስ ፈጣሪ ይርዳን። ሌላ ምንም ምላችሁ ነገር የለም። በእውነት በጣም ከባድ ነው እንደዚህ አይነት ነገር። እኛ የወጣነው ለዓላማ ነው፣ ለስራ ብለን ወተን ሌላ ነገር ሲገጥመን ያላስብነው ነገር እኛ ባላሰብነው ነገር ህይወት ሲገጥመን በጣም ትልቅ ፈተና ነው። ትልቅ በቃ ከምላችሁ በላይ ትልቅ አይነት ፈተና ነው እና ፈጣሪ ከእንደዚህ አይነት ድርጊቶች ሁሉ ይሰውረን። ሌላ ምንም ምላችሁ ነገር የለም። በጣም ከባድ ነው፣ በጣም ከምላችሁ በላይ እኔ በጣም የዘገነኔ ነገር ነው። በጣም ከምላችሁ በላይ ምክንያቱም በህጋዊ መንገድ እንግዲህ ተከብረን ስነስርዓታዊ ህይወት እየኖርን በህጋዊ ስንኖር በቃ ህጋዊ ያለን መዳም ቤት በኩንትራ ቤት ያለን በቃ ሁሉ ነገር ተጠብቆ ነው ለኖር ያለብን። ምክንያቱም በህጋዊ እየመጣ ነው ማንነታችን መከበር እስካለብን ድረስ በህጋዊ መሆን አለበት። ያን ደግሞ ህግ ያየዋል። በህጋዊ ነገር ሲሆን ህግና መብታችን ተከብሮ ይኖራል ማለት ነው። ያ ነው አንዱ ቁም ነገር እንጂ አንጥተውን እንደፈለገው ሊያሰሩን የፈለጋቸውን ሪያክሽን ሊያደርጉን አይደለም። በጣም የሚያስጠላ ነገር ነው። በጣም ከምላችሁ በላይ በጣም በቃ ለማውራት ራሱ የሚያስጠላ ነገር ነው እና እህቶቼ፣ ለማንኛውም ይህንን ቪዲዮ የምታዩ ሁላችሁም ለብዙ እህቶች የተደራሽ እንዲሆንልኝ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እወዳችኋለሁ። እስከ መጨረሻ ድረስ ተከታተላችሁኝ ከልብ አመሰግናለሁ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ ባይ ባይ።